ዓለማችን ታላቁ ጦርነት ስትል ስያሜ የሰጠችው ከ16 ሚሊዮን የሚልቁ ወታደሮችና ሲቪሎችን የቀጠፈው 21 ሚሊዮን አካል ያጎደለው ያ ታላቁ ቅዠት ከዛሬ 107 ዓመታት በፊት በዛሬዋ ወር መቋጫውን አድርጓል። ትልቁን ጦርነት ነደፈርም ያሉ አውሮፓውያን የጉራቸው ጦርነቱን ተቀላቅለዋል። በአንድ ሰው ሞት ምክንያት እንደ ዋዛ የተጀመረው ጦርነት ከተማን አልፎ አገራትን ያደረሰው ለብዙዎች ህልፈት ምክንያት የሆነው ይህ አንደኛው የዓለም ጦርነት መጀመሪያ ነው። በጎርጎሮሳውያኑ ሰኔ ሀያ ስምንት 1914 ዓ.ም የኦስትሪያ አልጋወራሽ ልዑል ፍራንዝ ፈርዲናንድ የቦስኒያ ዋና ከተማ ሳራይቮንን ሲጎበኙ እርሳቸው ከባለቤታቸው ከሶፊያ ጋር ሆነው በጥይት ተመተው ተገደሉ። በወቅቱ በኦስትሪያ ያን ያህል ትኩረት አላገኘም ነበር። የተቀረው አውሮፓም የልዑሉን ግድያ ዓመታትን የሚቀጥል ጦርነት ውስጥ ያስገባል ብሎ ማንም አላሰበም። ይሁንና ብዙም ሳይቆይ በኦስትሪያ ባለስልጣናት አበረታችነት ሳራይቮ የአክሯትና የቡስኒያ ሙስሊሞች በሰርቦች ላይ በተደራጀ መልኩ የተካሄደው ውጊያ ሳራይቮ ብቻ አልነበር። በሌሎችም የኦስትሪያ ሃንጋሪ ታላላቅ ከተሞች ተመሳሳይ ጥቃት ተፈጽሟል። የአልጋ ወራሹ ግድያ በኦስትሪያ ሃንጋሪ፣ ጀርመን፣ ሩሲያ፣ ፈረንሳይና ብሪቴን መካከል አንድ ወር የፈጀ ዲፕሎማሲያዊ ውዝግብ አስከተለ። በግድያው የሰርቢያ ባለስልጣናት እጅ አለበት የሚል አቋም የያዘችው ኦስትሪያ ሰበብ አስባብ ፈልጋ በሰርቢያ ላይ ጦርነት ስታውጅ፣ ሩሲያ ከሰርቢያ ጎን ነኝ ብላ ለጦርነት ተሰለፈች። ሐምሌ 9 ቀን የኦስትሪያ ሃንጋሪ ኃይሎች የሰርቢያ ዋና ከተማ ቤልግሪድን በጦር መሳሪያ መደብደብ ጀምሩ። የተፈራው ቅዠት ታላቁ የዓለም ጦርነት ሀ ተብሎ ተጀመረ። ፈረንሳይ፣ ሩሲያና ታላቋ ብሪቴን ጦርነቱን ወዲያው ተቀላቀሉ። የሰርቢያ ወዳጅ የሆነችው ሩሲያ በኦስትሪያ ሃንጋሪ ላይ ወታደራዊ ዘመቻ ለማድረግ ቅስቀሳ ጀመረች። ከሩሲያ ጎን ነኝ ያለችው ፈረንሳይም ጦሯን ማሰባሰብ ጀመረች። ሐምሌ 14 ጀርመን እና ፈረንሳይ ጦርነት አወጁ። ጀርመን በርካታ ኪሎ ሜትሮችን አቋርጣ ቤልጅየምን ወረረች። የቤልጅየም መወረር ያስቆጣት የዛኔዋ ታላቋ ብሪቴን በጀርመን ላይ ጦርነት አውጃ ትልቁን ጦርነት ተቀላቀለች። አንደፈር የሚያውሉ አውሮፓውያን በሁለት ጎራ ሆነው ጦርነቱን ተቀላቀሉ። በቶልፕ ይጠናቀቃል የተባለው ጦርነት ጠናትን እየወለደ ቢሻገርም ከድል ይልቅ ሌላ ጦርነት እየወለደ ተሻገረ። ሩሲያ በኦስትሪያ ሃንጋሪና በጀርመን ላይም ጦሯን አንቀሳቀሰች። የኦስትሪያ ሃንጋሪ የቃል ኪዳን ተጓዳኝ ጀርመን በበኩሏ በቤልጅየም ፈረንሳይ የሩሲያን እንቅስቃሴ እንዲያግዱ ጠይቃ ሳይሳካላት አካላት ከቀረ በኋላ ነሐሴ አንድ በሩሲያ ላይ ጦርነት አወጀች። በማግስቱ ነሐሴ ሁለት ሉክስበርግን አጠቃች። ነሐሴ ሶስት ፈረንሳይ ላይ ጦርነትን አወጀች። ነሐሴ አራት የጀርመን ወታደሮች በቤልጅየም በኩል የፈረንሳይን ድንበር ለማለፍ ሲሞክሩ ቤልጅየም በማገዷ ጀርመን ባአጠፋው ጦርነት አወጀች። ነሐሴ አራት 1914 ዓ ም አንደኛው የዓለም ጦርነት ገለልተኛ በነበረችው በቤልጅየም ተጀመረ። ሊያዝ የተባለችው የቤልጅየም ከተማ የመጀመሪያው የጦርነቱ ገፈት ቀማሽ ሆነች። በሴንትራል ፓወር ወገን ወይም አክሲስ ፓወር ጀርመን፣ ኦስትሪያ፣ ሃንጋሪ፣ ቡልጋሪያ እና የኦቶማን ኢምፓየር ቱርክ ሲሰለፉ በአላይንስ ወገን ደግሞ ታላቋ ብሪቴን፣ ፈረንሳይ፣ ሩሲያ፣ ኢጣሊያ፣ ሮማኒያ፣ ካናዳ፣ ጃፓን እና ከ1918 በኋላ አሜሪካ ተቀላቅላ ተዋግተዋል። በጊዜ የነበረው የጦር መሳሪያ ፈጠራ በሌሎች ጦርነቶች ላይ ታይቶ ተሰምቶም የማይታወቅ የሰው እልቂት እንዲፈጠር አድርጓል። በ1915 ዓ.ም አጋማሽ ብቻ ከአንድ ሚሊዮን የሚበልጡ ከተለያዩ ሀገራት የተውጣጡ ወታደሮች በአውሮፓ የጦር አውድማዎች ላይ ረገፉ። በጦርነቱ ንጹሐን ሳይቆጠሩ 9 ሚሊዮን ወታደሮች ሲሞቱ፣ 21 ሚሊዮን የሚሆኑት አካላቸውን አጥተዋል። ጀርመን፣ ሩሲያ ኦስትሪያ ሃንጋሪ፣ ፈረንሳይ እና ብሪቴን እያንዳንዳቸው ከ1 ሚሊዮን በላይ ዜጎቻቸውን አጥተዋል። ቢያንስ 5 ሚሊዮን የሚሆኑ ንጹሐን ዜጎች በበሽታ በረሃብ እንዲሁም ለጦርነቱ በመጋለጣቸው ሳቢያ ሞተዋል። ከ16 ሚሊዮን የሚልቅ ነፍስ በሜዳ ቀርቷል። ከጀርመን ወረራ በፊት እዚህ በድንበሩ አካባቢ ጦርነት የተካሄደበት ቦታ አልነበረም። ሰዎችም ወዳገኙበት ቦታ ይሰማሩ ነበር። የጦርነቱ መጀመር ይህን ሁሉ ሙሉ በሙሉ አቋረጠው። በመጀመሪያው ሳምንት የጀርመን ወታደሮች በአህንና በሊየስ ከተሞች መካከል 950 ሰላማዊ ሰዎችን ገድለዋል። በመቶዎች የሚቆጠሩ መኖሪያ ቤቶችን ሆን ብለው አቃጥለዋል። ይህ እስካሁን ድረስ የጀርመንና የቤልጅየም ግንኙነት በተለይም ደቡባዊ ቤልጅየም በሚገኙት በፈረንሳይኛ ተናጋሪዎቹ በዋሎዎች ላይ ተጽዕኖ እንዳሳደረ ነው። ከቤልጅየም በኩል ሁለቱንም ጦርነት ያዩ ወገኖች የመጀመሪያው የዓለም ጦርነት ከሁለተኛው የዓለም ጦርነት የከፋ እንደነበር ይናገራሉ። በቤልጅየም የጀርመን ማህበረሰብ ዩኒቨርሲቲ የታሪክ ምሁር ሄበርት ሩላንድ ጦርነቱ ሲጀመር በወቅቱ ገለልተኛ በነበረችው በቤልጅየም የደረሰውን ጥፋት ሲናገሩ ያኔ ከጀርመን ጦር ጋር ሲነጻጸር የቤልጅየም ኃይል አነስተኛ የነበረ ቢሆንም በአስገራሚ ሁኔታ ለተወሰኑ ቀናት ወራሪውን የጀርመን ጦር መቋቋም በመቻሏ እስከ ዛሬ ድረስ በታላቅ ጀግንነት ይታወሳል። የጀርመን ጦር ሊየዝ ከመግባቱ በፊት ቢግ ቤርታ የተባለ ከባድ ጥቃት የሚያደርስ መድፍ ተጠቅመው ነበር። በነሐሴ መጨረሻ ላይም የጀርመን ጦር የመጨረሻዋን የቤልጅየም ከተማ አንትዌርፕን ያዘች። በአንደኛው የዓለም ጦርነት ወቅት ግን ቤልጅየም ሙሉ በሙሉ አልተያዘችም ነበር። ወራሪ ኃይል በቆየበት አራት ዓመታት በላይ በፍላንደርስ ጦርነቱ አልቆመም ነበር። በዚሁ የቤልጅየም ግዛት ውስጥ የቤልጅየም ጦር፣ የብሪታንያ የሌሎችም የተባበሩት ኃይሎች ሰራዊት ጀርመኖችን ሲወጉ ነበር። የታሪክ ምሁሩ ሄበርት ሩላንድ ይህ ለቤልጅየም ትልቅ ፋይዳ ያለው ተግባር ነው ይላሉ። በቤልጅየም የተያዘው አካባቢ ስፋቱ 800 ካሬ ኪሎ ሜትር ብቻ ነበር። የምዕራብ ፊላንደርስ የመጨረሻው ይዞታ ነበር። ፈረንሳዮች የቤልጂየሙን ንጉሥ አልበርት ሰሜን ፈረንሳይ ወደሚገኘው የውጊያ ግንባር ወደ ሶም በመሄድ እዚያው እንዲዋጉ በተደጋጋሚ ጠይቋቸው ነበር። ሆኖም ንጉሱ ይህን በመቃወም እዚያው ነበር የሚዋጉት። ምክንያቱም ያም ቦታ ለቀው ከወጡ ምናልባትም ወደ ሀገራቸው መመለስ እንደማይችሉ ያውቁት ነበር። በምዕራብ ፊላንደርስ በኢሳር ወንዝ ዳርቻ የተካሄደው ውጊያ ምናልባትም ቤልጅየም እንደ ሀገር የመቀጠለው ምክንያት ነበር ማለት ይቻላል። ያኔው የቤልጅየም ንጉሥ አልበርትና ሀገራቸው ላይ ጦርነት ያዘመቱት የጀርመኑ ንጉሥ ዘመዳሞች ነበሩ። ንጉሥ አልበርት በተለይ በምዕራባዊ ፊላንደር የቀረውን የቤልጅየም ጦር በራሳቸው መሪነት በማዝመት በወሰዱት ቆራጥ እርምጃ እስከዛሬ ድረስ በቤልጅየማውያን በክብር ይወደሳሉ። በጀርመንና በተባበሩት ኃይሎች መካከል ለአራት አመታት ያህል በተካሄደው ጦርነት ብዙ ሰዎች አልቀዋል። አራት አመታት የዘለቀው ጦርነት 37000 የቤልጂየም ወታደሮችን ፈጅቷል። ይህ ግን ሌሎች አገራት በጦርነቱ ከሞቱባቸው ወታደሮች ቁጥር ጋር ሲነጻጸር አነስተኛ ነው። ከቤልጂየማውያን በኩል በጦርነቱ ያለቀው ሰው ቁጥር በንጽጽር ሲታይ የተወሰነ ነበር። የዚህም ምክንያቱ ቤልጂየም በምሽጎች ውስጥ ይዋጉ ስለነበረ ነው። ጥቃቱን በመከላከል ረገድም የሌሎቹን ያህል ብዙ አልተካፈሉም ነበር። ዋነኛው ውጊያ 1917 ዓ ም ፓስደሌ ውስጥ የተካሄደው ውጊያ ነበር። በዚህ ውጊያ ብሪታንያ ከፍተኛ የሟቾችና የቁስለኞችን ቁጥር አስመዝግባለች። 8 ኪሎ ሜትር ወደፊት ለመግፋት ለአራት ወራት የተካሄደ ውጊያ የሟቾቹና የቁስለኞቹ ቁጥር 400,000 ደርሶ ነበር። ለማመን አስቸጋሪ የሆኑ ውጊያዎች ነበሩ። ያም ሆኖ ከቤልጅማውያን በኩል የሞቱት እና የቆሰሉት በንጽጽር ሲታይ አነስተኛ ነበር። አንደኛው የዓለም ጦርነት ከዚህ ቀደም በጀርመኖች እና በቤልጅየም በመካከላቸው የነበረውን ትስስር አቋርጦ ነበር። ከዚያም በፊት ሁለቱ ህዝቦች በጋብቻ በቋንቋና በሌሎችም ባህሎት የተሳሰሩ ነበሩ። ሰኔ 28 1914 ዓ ም እንደ ዋዛ የጀመረው ጦርነት እዳር 1918 ዓ ም ጀርመን ከአላይንሶች ጋር ለስምምነት ተቀመጠች። ለታሪካዊ ስምምነት የናፖሊዮን ሶስተኛ ባቡር ተመረጠች። በዚያሽ ባቡር ፉርጎ ውስጥ ተቀምጠው አንዳች የተኩስ ድምፅ ላለማሰማት ተማማሉ። በዚያም የጦርነቱ ማብቂያ ታወጀ። ጀርመን ቤልጂየምን በሁለተኛው የዓለም ጦርነት ለሁለተኛ ጊዜ ወራ ብዙ የሰው ጠፍቷል፣ ንብረትም ወድሟል። ይሁንና ከሁለቱም ጦርነቶች በኋላ በቤልጅየማውያንና ጀርመኖች መካከል ፍጹም እርቅ ሰላም ወርዷል። አንደኛው የዓለም ጦርነት የተጀመረበት መቶኛው ዓመት የብሪታንያ ንጉሳውያን ቤተሰብ አባላትና የቤልጅየም ንጉስ፣ የፈረንሳይና የጀርመን ፕሬዚዳንቶች ጨምሮ ከ83 ሀገራት የወጡ የመንግስታት መሪዎች ተወካዮች በተገኙበት ሊየዝ ቤልጅየም ውስጥ የመታሰቢያ ስነስርዓት ተደርጓል። በዚህ ዕለትም የፈረንሳይ ፕሬዚዳንት ፍራንሷ ሎንድም የሰላም ተምሳሌ ሲሉ የሰየሙት የአውሮፓ ህብረት ስር መሰረቱ ሁለቱ የዓለም ጦርነቶች ያስከተሏቸው ዘግናኝ ውጤቶች መሆናቸውን ህብረቱም ሌላውም የዓለም ክፍል አርአያ መሆኑን አውስተው ነበር በሌላው የዓለም ክፍል ሰላማዊ ሰዎች ሲገደሉ፣ የሰዎች ሰብአዊ ክብር ሲዋረድ ዝም ብሎ ሊታይ እንደማይገባ በአጽንኦት ነበር የተናገሩት።